ሰላም እንዴት ናችሁልኝ? ውዴ ቻናል የቤተሰቦች ደስ ቻናል አዲሹ ናችሁ እንዳልክ ባላለሁኝ ሰብስክራይብ እንዲሁም የደወሉ ምልክት መጫናችሁን እንዳትረሱ። ዛሬ እንግዲህ በቀጣይ ክፍል ተመልሰን ከእናንተ ጋር ተገናኝተናል። ባለፈው እንግዲህ ወንጀል ውስጥ የነበሩትን ሰዎች በሙሉ በቁጥጥር ውስጥ አውለን ጉዳዩን ለሕግ እንዳስተላለፍን ነግሬያችሁ ነበረ። ሕግም እንግዲህ ጉዳዩን ከተመለከተ በኋላ ወደ ፍርድ ቤት አስተላልፉት ነበረ። በመጀመሪያው ችሎት እንግዲህ ፍርድ ቤቱ ጉዳዩን ካየ በኋላ ጉዳዩን እስካጣራ ድረስ ተጨማሪ የጊዜ ቀጠሮ እንዲሰጠኝ በማለት ጠይቋል። እኛም እንግዲህ ጉዳዩን እየተከታተልን አዲስ ነገር ሲኖር ወደ እናንተ ጋር የማመጣ ይሆናል። እህትን እንግዲህ ወንድምሽን እናስፈታ ብዬ ጠርቻት ነበረ። እሷም እንግዲህ ወደ ኢትዮጵያ መታለች። እሷ እዚህ እንድትመጣ ካጠገቧ ሆናችሁ ስትደግፏት ስታበረታቷት የነበራችሁ የመዳም ቅመሞች እንግዲህ ምስጋና በያላችሁበት እየደረሳችሁ። እሷ እንግዲህ እዚህ የምትመጣው ወንድሟን ለማስፈታት ነው። ነገር ግን እኔ ወንድሟን ቀድሜ አስፈትቼ ቪዲዮ እንደለቀቅኩት የምታስታውሱት ነገር ነው። ያንን ቪዲዮ የለቀቅኩት እሷ እዚህ መታ ሁለተኛዋን ቪዲዮ ከሰራም በኋላ ነው። አሁን ላይ እንግዲህ እሷ እዚህ መታ ወንድሟን ስታገኝ ምን አይነት ደስታ ፊቷ ላይ ይኖራል የሚለውን ነገር አብረን የምናየው ይሆናል። ስለዚህ ቪዲዮ ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ይህንን ዋጋ እየተከፈለበትን ቪዲዮ እስከ መጨረሻው ድረስ አብራችሁን ተከታትላላሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ ማገኝ እንኳን አልመሰለኝ። ሰላም ሰላም፣ እንዳልከኝ እንዴት ነህ? ሰላም ነው አለ አሪፍ ነው እግዚአብሔር። እንዴት ነህ አንተ? ቁስሉ እንዴት ነው? ምንም ነገር የለም ደህና ነው። በርግጥ እውነትህን ነው? ያን ይህ ጀነክ ሻለከም ድጋሚ ደግሞ ነው እኮ ኮንዲ እንደዚህ በአካል በጣም ነው የሚከብደው፣ እንደዚህ አንተ ማየት እኔ በጣም ነው የከበደኝ በእውነት። እንዴት ነህ? ካንተ ሰላም ነው። የተንከባከቡት ነበረ? አዎ እነሱማ በደንብ እንዴ። ስማ ከአንተም በላይ ነበረ ሲንከባከቡኝ የነበረው።

ሰላም ነው እንዳልኪ። እንዴት ነህ? ካንተ ግርግ እንዴት ናት? ሁሉም ቆንጆ ነው እኔ ጋ። አንቺ እኮ ከመምጣትሽ በፊትም ልጆችን አናግሬያቸው ነበረ ግማሾቹ አንቺን እንዲቀበሉ እልክ ያለውን ግማሾቹን ደግሞ እዚህ ጉዳዩን እንዲከታተሉ ነግሬያቸው፣ ጉዳዩን እየተከታተሉ ነው። ነገር ግን ያው ያለው ነገር ትንሽ ቀጠሮ ምናምን ስለተሰጠ ትንሽ ጊዜ መታገስ አለብን ወንድምሽን ለማስፈታት። ወረዲ ጉዳዮች አልቀዋል፣ ግን ያው እሱን ለማስፈታት ትንሽ ጊዜ መጠበቅ አለብን። ከዛ ፊት ግን እስቲ ነገ ወደዛ ወደ አካባቢው እንሄዳለን። የግድም መገኘት ስላለብኝ ወደ አካባቢ መሄዳችን ግዴታ ነው፣ ወንድምሽ ወደ ታሰረበት ቦታ። ነገር ግን እስቲ አንዳንድ ነገሮችን እንደው ማወቅ ፈለኩኝ ወንድምሽ ከታሰረ በኋላ ጉዳዩን እንዴት ወደ ኔ ጋር ልታመጪ እንደተቻለሽ እስኪ አንዳንድ ነገሮችን ንገር ጃብቻ በጣም ጥሩ አይነት ስሜት ላይ አይደለሁም። ሳይክ በጣም ነው እንትን አይለኝ እና ያው ምን መሰለ፣ ብዙ ጊዜ አንተን ቪዲዮች በደንብ ነበር ማየው። በእርግጥም ሰው እኔ ላይ ደርሳል ብሎ አስቦ አይደለም የሆነ ነገር ሲያይ እኔ የመጀመሪያ ጊዜ ሳይ ሲከታተል በጣም ብዙ ብዙ መልካም የታረጋ የሚሰራ ስራዎች አሉና እውነት ይሆንልኛል ማለት አሁንም፣ እኔ በእርግጠኝነት ያው ወንድሜ ያለበትን ነገር እንኳን ማወቂ በአንተ ዙሪያ በለኝ ትልቅ ነገር ነው። ስልክ በቃ ነገሮችን ባይሆኑ ቢሆኑም ብለን ነው እየሰራ ን የለንም ቢሆንም ግን በቃ ከአንተ ጋር ካገኘሁ በኋላ ልክ ያን የሚስጠር አድርገ ነው መስራት ከጀመረም በኋላ በቃ ለእኔ ምን ያህል ጠንካራ እንደሆነ እንዳደረግኝ እኔ የማውቀው ስሜዱ፣ እና ያው ብዙ ስለአንተ ማውራት ለእኔ ይከብደኛል። ለምን አንዳንዴ ስሜት መግለጽ ያቀታል። ገብቶ ሀይል ኖርማል ከምታደርጋቸው በእኔ ደግሞ በእኔ ብለህ በእኔ ሰበብ በእኔ ምክንያት ምንም በማያገባ ብዙ ነገሮች ነገራዎች ይደርሱ ይባልና ብቻ እኔ ጃኔ አላቅም ልልህ እንደምችል አላቅም። በጣም ከባድ ነው ግን ያው ቪዲዮዎች ላይ ወደ አንተ ስመጣ በእርግጥም በቃ ከፈጣሪ ጋር ከአንተ ጋር አሪፍ ውጤት ይኖረኛል ብዬ አስብ የለው። ለምን ከማያቸው መልካሞች ነገሮች በጣም ብዙ ብዙ የምትሰራቸው ስራዎች አሉ። በዛ ልክ እንደውም ለእኔ ብዙም እየታየ አደለም ነው ብዬ የማስበው ለምን የሰው ልጅ ማለት ህይወትን እስከ መስዋ ድረስ ነው። እየደረስክ ያለሁና ለእኔ በጣም በቃ በጣም በእውነት ነው ሚል እንጃ ቃላት ነው የሚያጥረኝ። በቃ አንተ ጋር ሊያመጣኝ የቻለው አንደኛ ነገር ማቀብ በሚዲያ ነው። ጥቅጥም ያን ሶስት ወር ለእኔ ጊዜ ሰተቀኝ። ከሶስት ወር በኋላ ነው ከአንተ ጋር ልንሰራ ድሉን ያገኘትና እውነት ነው ወረፋዎችም ስለነበሩ ያም ደርሱ ግን እውነት አይመስለኝም ነበር። እውነት ስራዎች እስኪጀመሩ አንተን ማገኝ እየመሰለኝ አይደለም፣ ሆን ሌላም ሰው ነው የሚያወራኝ ብዬ ነው ማስበው። ለምን እኔ የተጎዳሁት እኔ ንኝ ያለት ገባል። አንተ እዚህ ጋር እንደ መፍትሄ ነው አንተን ይልጠቀም ትን ያልኩት፣ እና በጣም ከባድ ነበረ። አግኝቼ ያለውን ነገር እንትን ስል ልክ ከዛ ከመጣው በኋላ አንተ ብቻ አይደለም በአንተ ዙሪያ ያሉ ሰዎች ሁሉ አጠገቤ እንደሆኑ ሳስብ እኔ ያለኝ አንዱ ወንድሜ ነው። በእርግጥም የቀረኝ እሱ ብቻ ነው። ለምን እናትም አባትም በሞት ከተለያየም በኋላ በቃ አለሁትለትም አለኝ የምለውም እሱ ብቻ ስለሆነ በቃ ምንም ዘመድ የለኝም። ቤተሰብ እንደሌለኝ ነው እየተሰማኝ ነበረው። ግን አንተን ካገኘሁ በኋላ በእውነት ባይሆን ነው፣ ባይሳካ እንኳን ጥሩ መልካምነትን አሳይተኛል። በቃ ጥሩ ነገሮችን ነው በልቤ። በእውነት በጣም ነው ማመሰገና። አሁን እዚህ ጋር ምስጋና ምናምን ብዬ ስራህን ላሳንስላብህ አልፈልግ ማለት ከምስጋና የሚያለፈ ነገር ይገባል ብዬ ስለማስብ፣ ና በቃ በጣም ደስ ያለኝ ያ ወደ አንተ እንድመጣ ያደረገኝም ጀመሪያው ነገር መልካም ስራህ ነው የጠራኝ። ነው ልምል እንግዲህ እኔም በጣም ነው የማመሰግነው። እኔን ምርጫሽ አድርገሽ ወደ እኔ ጋር ስለመጣሽም እና ደግሞ ስራውን እሱ ይሰራልን ብለሽ እምነት ስላሳደርሽብኝም በጣም ነው የማመሰግነው። ከምንም በላይ ደግሞ ያው ትልቁ ነገር እምነት ነው አይደል? አዎ፣ እሱ ነው እኔንም ስራዬን በአግባቡ እንድሰራ ያደረገኝ። ጉዳዩን ያው ጀምረ ነው ካሉን ኋላ በመሀል አጎትሽ ጋር ግንኙነት ነበረ እና መረጃ ያቀብልሃል ብለሽ ለእኔን ያስተዋወሽኝ ከአጎትሽ ጋር ነበረ እና እኔ ደግሞ አጎትሽ ላይ አንዳንድ እንትኖችን አየሁበት። ያው ከንግግሩ ካከሆኑ ምናምን ነገር የሆነ ጉዳዩ ላይ እጁ ያለበት አይነት ነገር ይመስላል። አንዳንዴ እንደዚህ ሰው በሚያደርገው ነገር ዝም ብለሽ የምጠረጥሩኝ ነገር የለም። ልክ እኔ እንደዛ ነው ስጠረጥረ ነበረው። እና ከምንም በላይ ደግሞ በቃ እሱ ላይ አይኔን እንዳሳርፍ ያደረገኝ አንድን ነገር አለ በጉዳዩ ላይ ተስፋ ቆርጬ እንድመለስ ነበር ሲገፋፋኝ ነበረው። እኔ ስንቴ የሞከርኩትን ነገር አንተ ከየት መተ ነው የምትሰራ? አንተ ከየት መተ ነው እንደዚህ ልታደርገ የምትችለው? ባይሆነ እኔ ነኝ ለእሱም ቅርብ ከሰዎች ጋር ካለኝ መግባባትም እየተነሳ እሱ ከታሰረበት እስር ቤት ማስፈታት ብችል እንኳን የምችለው እኔ ነኝ እንጂ አንተ አይደለህም። ስለዚህ እኔ የሄድኩትን ርቀት ያህል አንተም ልትሄድ ስለማትችል ብትመለስና የራስን ኑሮ አርፈን ብትኖር ነበር ያለኝ። ከዛ ግን እንደዛ ሲለኝ የሆነ ነገር እንዳለ ውስጥ ያወቀ እሱ ላይ ማለት ነው። ከዛ በኋላ ነው ወደ አንቺ ጋር ደውዬ ነገሮችን ከዚህ በኋላ መስራት ያለብን በሚስጥር ነው። አጎትሽ እኛ እንድንመለስ ይፈልጋል። ስለዚህ ለሱ ማለት ያለብሽ ስራውን እንግዲህ መስራት ስላልቻሉ እና ጉዳዩ ከበድ ስለሚል ወደ መጡበት ተመልሷል ብለሽ ነገሪ ብዬሽ ነበረ። ለሱ ከዛ በኋላ እኛ ያንን ካደረግን በኋላ እንግዲህ ወደ ኤልሳ ጋር ነበር ሄድ ነው። ኤልሳ ጋር ሄደን ያለውን መረጃ ከወሰድን በኋላ ለአንቺ ነግረንሽ ነበረ እና እዚህ ሁሉ ችግር ውስጥ ወንድምሽ እንዲገባ ያደረገው አጎትሽ ማለትም አቶ ኢርሚያስ እንደሆነ ነበረ ሶፊያ አህመድ ወይም ደግሞ እናንተ የምታውቃት ኤልሳ ስታወራ የነበረውና፣ ያንን እኛ ያንን መረጃ ከወሰድን በኋላ ወደ አንቺ ጋር ልከን ነበረና፣ ምን ተሰማሽ ማለት፣ አጎትሽ የዚህ ሁሉ ምክንያት፣ የወንድምሽ መታሰር ምክንያት መሆኑን ስታውቂ ምን ነበረ የተሰማሽ? አንቺ ምን ብዬ እንደምል አላቅም። ማለት ለእኔ አጎቴ ነው ልል ማልችለ አይነት ሰው ነው ማለት ኤድሚያስ ማለት ከአባቴ ልክ ነበረ ሲያደርግልኝ ሲንከባከበኝ በቃ እንደ ልጆቹ ነበረ። በደንብ ሳፖርት ሲያደርገን ያሳደገን አባታችንም ከኛ ከተለየን በኋላ በአጋጣሚ ወንድሜ ግቢ ነበርና ይኸውልህ፣ ነገር ሲኖር እንደሁም አልነበረም ወንድሜ እና በጣም በሆነት እኔ ስቲል ነው ልክ ውስጤ ምን ያህል እሱ ላይ እምነት እንዳለበት ስለምንያቅ በጣም ነው ከራሴ ጋር እየተከራከርክ ያለሁትኝ እና ለእኔ በቃ አባቴ ነው ማለት እችላለሁ። በዚህ ልክ ይሄን ያህል ተንኮል ያደርጋል ብዬ አላሰብም። ለምን እስኪ አባቴ ካረፈ በኋላ በጣም ብዙ ነገሮችን አብረን አውርተናል፣ አብረን እንድንሰራ አርገናል። ከዚህም አልፎ ደግሞ እኔ አረብ ሀገር እንድሄድ ሙሉ ፕሮሰሱን የጨረሰልኝ እሱ ነው ማለት። እየታየኝ አይደለም የእሱ ደግነት እንጂ በዚህ ልክ ወደ ተንኮል የሚያመራ ሰው ነው ብዬ አስቤም አላቅም። ና ይህን ሁሉ ነገር አድርጎልኝ ለእኔ አሁን እንደዚህ ነው አልችልም ማለት ሰው ልጅ ከጊዜ በኋላ ክፋትን ማለት ክፋትን በአካል ማየት ማለት ነው፣ ለእኔ ካደረጋቸው ድርጊቶች ለእኔ ግን አይመስለኝም ነበር። ለምን ያለ ነው ያለልኝ አንዱ ወንድሜና እሱ ብቻ ነበረ። ያም ሲሆን በቃ በጣም ብዙ መልካም ነገር እያደረገልን እንጂ ከኋላው ይህን ያህል የሚያህል ሴራ እያሲርብን እንደሆነ በምንም እረስ ገምቼም አስቤም አልሜ አላውቅም። ለምን በጣም መልካም ሰው ነው ብዬ ነው እያሰብኩ ያለሁት እና መልካምነት ለካ አንተ ባስብ እኮ ልክ አይደለም። ገብቶሃል? የአንተ መልካምነት እንጂ የሰውን መልካምነት ልታቃችልም አችልም። በቃ ለእኔ ያ ነበረ የተሰማኝ። እኔ እንጃ እኔ በጣም ማለት እኔ እንደዚህ ሰው ልጅ ከሰውነት ወደ አውሬነት የሚቀየር አይነት ባህሪ እንዳለው በእውነት በእሱን ያዩት ማለት ትችላለህ። ግን በቃ ለወንድሜም ቢሆን ሁሌ የምለው ነበረ ከኔ ውጪ ያው፣ እሱም ብዙም እንደዚህ ደፍሮም እንደዚህ አንድ ቀንም እንደዚህ በስም እንኳን አነጠራራም። በጣም ነው የሚወደኝ እንደ ታናሽ እህት ለሚያይኝ እና በጣም ነው በቃም ይረዳኝ። ገብተዋል እንደወንድም ብቻ አይደለም እሱ ምን አባት ነው ሚንከባከበኝ፣ ካለው ነገሮች ግን እኔም ከሱ የበለጠ ደግሞ ለሱ ስለማስብለት ነው። ከዚህ ተነስቼ ያን ፕሮሰስ ሲጨርስልኝ አጎቴ በደስታ ነበር የሄድኩት። ለምን በቃ ያለ ነው ሁለታችንና፣ እኔ ደግሞ እሱ እንዲ ወደኋላ እንዲልኝ አልፈልግም። ያለኝ እሱ ነው መርን መስራት የምችል ከሆነ እኔ ነኝ ሂጅ መስራት ያለብኝ ብይ። ያን ሁሉ ነገር ሲያደርግልን ግን እኛ በመልካም ነው እያሰብን ነበረው። እሱ ግን የራሱን አላማ ለማስኬድ ነበረ እኔ በቃ ማለት ልታውቀው የምችለው ሰው ነው፣ የኔ ነው ብለህ የምታስበው ሰው ነው። አብረን አንድ ማዕድ ላይ ከመብላት አልፈን የኛ መብላት የሚያስጨንቀው አይነት ሰው ነው። ቤት ውስጥ ከፍቶን በር ስንዘጋን ኮክቶ የሚያጽናናን ነው። እና ለእኔ እንጃ እስካሁን የእሱ እንደዚህ መሆን የእሱ ከኋላ ይህን ሁሉ ነገር ማድረግ ለእኔ በጣም ትንግርትን ይሆነብኝ፣ እውነትም ስትናገር ልሰማዋል። ይህን ሁሉ ነገር ለገንዘብ እንኳን ቢሉ ቢሆን በዚህ እርቀት መሄድ አስፈላጊ አልነበረም። ገብተዋል የሌላም ህይወት እስከማበላሽ ድረስ ነው። ልክ አሁን እቤት እሷ ልክ እንፋዘ አባቴን አግብታ ስትመጣ እኮ በጣም መልካም ሴት ነች ለኛ። ያ ነገሮቿ ደግሞ እኔ ክፉ ነገር እንዳላስብ ገብተዋል እንድትቀበል አድርገን የምትመጣው አይነት፣ ብዙም እድሜዋ አልሄድም። ለዛ በጣም በቃ ቀለል አድርገን ነበረ ህይወታችንን ስንኖር ነበረው። በጣም በፍቅር ነበር አብረን ያለነው። እሱም አንድ ቀን አጎታችንም ፊቱ እነስቱን አቅ እኔ ከዚች ሀገር ወጥቼ እስክሄድ ድረስ እዛም ሆኜ ከወንድሜ ጋር ሳወራም ቀመልካም ነገር እንዳለ ነው የሚነገረኝ ሁሌ። ግን ይሄን ነገር ስሰማ እውነት በጣም ነው ያፈርኩትም ያዘንኩትም በጣም ነው። እኔ ራሴን እንድጠራጠር ነው ያደረገኝ። ብቻ ከባድ ነው። ሌላ ደግሞ መጠየቅ የምፈልገው ምንድን ነው እቺ ኤልሳ የምትባለው ልጅ ጋር እናንተ ቤት ስትገባ እናንተ ያላቸው አቀባበል እንዴት ነበረ? ምንዶ ታውቃለህ፣ አንተ የራስህ ሰው ሲሆን ከሚጎዳ ወይም ደግሞ አባት ሲሆን ደግሞ እሱ የጎደለውን ነገር ልትሞላ የመጣችን ሴት ልትነፍጋች፣ እኛ በሌለንበት ነው ይህ ነገር የተከስተው። ገብተዋል። ስንመጣ ግን በእውነት በጣም በቃ ደግ፣ ሩሩ፣ ደስ የምትል መልካም የሆነች ሴት ነች። አንድ ቀንም ተናግራን አታውቅም። እንደዚህ ነው እንደዚህ ነው ብሎ ከመምከር ውጭ ያለፈ ምንም አይነት ግን ምንም አይነት ነው ምልክ ምልክ አንዳንዴ እንድጠረጥር እንኳን የሆነ እንድጠላት የምታደርግ አይነት ሴት አይደለችም። ይሳ ማለት ለእኔ በጣም መልካም ሴት ነበረች። ሴት ልጅ ከመሆን አንፃር አብሬ በጣም ቀርባት ነበር፣ ምናምን ከኋላ በጣም በቃ ደስ የሚል አይነት ነገር ነው። እኔ ሲሄዱላ በጣም ደስ በሚል ሁኔታ የተለያየ ነው። በቃ እኔ ለመስራት ነው የሚሄደው በጣም ብዙ ቻሌንጆች እንደሚገጥሙ እንደሚሄድ የነገረችኝ አይነት ሴት ነች እና እኔ ለጠረጥረ ማልችላት አይነት ሴት ናት። እሷም ከጊዜ በኋላ እንኳን ባቃት ጥቂት ጊዜ እንኳን ባቃት በጥቂት ጊዜ ውስጥ ጥሩ የሆነ ነገር አሳልፈን ነበረ። ነገርን አላየንባትም። በጣም ለእኔም ለወንድሜ ተመቸች። እሷም አሁን ስለእናንተ ጥሩ ነገር ነበረ ስታወራን የነበረው። ይህንንም ነገር ልታደርግ የቻለችው ያለችበት ህይወት ተጠቅመው አጎታችሁ ነው እንግዲህ በገንዘብ ደልሏል። እንደዚህ አይነት ችግር ውስጥ እንድትገባ ያደረገው በእርግጥ ይህን ያለ ዓመት ይፈረድበታል ብላ አስባ አይደለም እሷ። ተመልካቾችም ልብ ማለት እንድትፈልጉ የምፈልገው ይህን ያለ ዓመት ይፈረድበታል ብላ አስባ አልነበረም። ያው እሷ በየውሃነት እና ባለማወቅ ነበር ያደረገችው ነገር ነው። ነገር ግን አለማወቅ ከህግ ተጠያቂነት ሊያስመልጥ አይችልም። ሁሉም ተይዞ በቁጥጥር ውስጥ ነው ያሉት። ጉዳዩንም ህግ እየተከታተለው ነው። በዚህ አጋጣሚ ልነግርሽ የምፈልገው ነገር ወንድምሽም እንግዲህ እዛው ነው ያለው ብዬሻለሁ። ስለዚህ ዛሬ ያው አንቺ ከመንገድም ስለሆነ የመጣሽው አረፍት እና አረፍ ብለሽ ነገ ወደዛ ብንሄድስ እና ወንድምሽን ለማስፈታት በእርግጥም ያው የሚሆን ነገር ከሆነ ይሆናል። ደሞ አብረን ያው ለምን ብዙ ነገሮችን አብረን ተጋፍጠናል ማለት፣ ከኔ የበለጠ ደግሞ አንተ በጣም ብዙ ነገሮችን ተጋፍጠሃል። ግን ያው ኔ እንድካም ምናምን አትየውም ቻልክ ያው አሁን መሄድ ብችል ባየው ወንድሜን በእውነት በጣም የሚናፍቀኝ ምልህ በቃ ሰዓትም እየሄደብን ስለሆነ፣ ዛሬ የግድ አሁን እኮ ዛሬ ብንሄድ ዛ ዛሬውን ማስፈታት አንችልም። ነገር ግን እሺ ዛሬ እዛ ሄደን እናንተ ቤት እናርፋለን። ደስ ይለኛል። እኔ ደግሞ ላይ ፈልጋለሁ። በቃ ማለት ዝም ብያይችሁ እንኳን ገብቼ ነገር ያለውን ነገር ብናደርግ ለእኔ ማለት እዚህ ሀገር የምመጣበት ምክንያት ዋና እሱ ነው። ስለዚህ በቃ ቤተሰቦች ምንም ማድረግ አንችልም እሷ ወንድሟን ለማየት ካላት ጉጉት እየተነሳ ዛሬ ምንም እረፍት ሳታደርግ ወንድሟን ማየት ስላለባት ወንድሜ ያለበት ቦታ ነው መሄድ የምፈልገው እያለችኝ ስለሆነ ያው እኛም ምንም ማድረግ ስለማንችል ወንድሟ ያለበት ቦታ እንወስዳታለን ማለት ነው ስለዚህ አንቺ ዝግጁ ነሽ በቃ አይደለማ እኔ ልብስ ምናምን ልቀያየር ከዛ በኋላ እንትናለን ብሩኬ ቲሸርት አምጣልኝ